ሚስማር የከዝባር ፍሬ አለኝ እዚህ ጋር ቅመሞቹ አሉኝ። እዚህ ጋር ደግሞ ሽንኩርት ከትፍ ያለሁኝ። አሁን ሽንኩርት የልጠብስ ነው። አብራችሁኝ ሁኑ ተከታተሉኝ። ላይክ ኮሜንት አድርጉኝ፣ አበረታቱኝ፣ አጠነካክሩኝ። ያው እንዲ ተመልካቾቼ ሽንኩርቱን እየጠበስኩ ነው። እንደምታዩት ካሮቱን አደርጋለሁ

እንደሚታወት ቅመሞችን እጨምራለሁ። እነዚህ ትንሹ አጠብ ጠብ አደርግበታለሁ። ከዛ ጣሪያውን እጨምራለሁ ማለት ነው። ይሄ ቃሪያ በጣም ለጣዕም ጥሩ ነው። ጣም ጣም ነው፣ በጣም ነው። ማንኛውም ላይ መኮረኒም ላይ ይጨመራል፣ ሩዝም ላይ ይጨመራል። ቆንጆ ነው ጣሙ። ያው ተመልካቾች፣ ተመልካቾቼ ይሄን ይመስላል። ትንሽ ውሃ ጨምሬበታለሁ። አሁን ዶሬን ጨምራለሁ እከድነዋለሁ። ትንሽ እንተከተካል እንተከተከ በኋላ ከዛ ውሃ ጨምራለሁ። በኋላ መጨረሻ ላይ ነው ስጨምር። እነዚህ ቃሪያዎችን ካሮቶቹን አወጣቸዋለሁ። ያው ዲ ተመልካቾች እንደምታውዝ ያው የበሰለ ነው። ውሃ ጨምራለሁ። በጣም በደንብ በተቀያውላችኋለሁ አሸቸዋለሁ ማለት ነው። ያው እንደምታዩት እየበሰለ ነው፣ እየፈላ ነው ውሃው። እዚህ ጋር ለብቻ የራሱ የሆነ ሶስ እሰራለሁኝ አሁን ተመልካቾቼ፣ የራሱ ሶስ እንሰራበት። ያው እዚህ ጋር ትንሽ የሽንኩርት አቆላልቻለሁ፣ ትንሽ የዝንጅብል ጫማለሽ እና ነጭ ሽንኩርት ትንሽ ካሙን አደርጋለሁ። ትንሽዬ እርድ ሳይበዛ ትንሽዬ ቅመም አረቢ ቲማቲም እዚህ ጋር አለኝ፣ ይጨምራለሁ ቲማቲም ያው ቃሪያ ቃሪያ ሁለት ቃሪያ አደርጋለሁ። ሰንጠቅ አጥጊዋለሁ መሀሉን እና ሳልሳ እዚህ ጋርም ሽንኩርት አለኝ። ያተርክክም ስራበት ማለት ነው ሀሸዋ ከላይ ከሩዙ ላይ የሚደረግ ሳልሳውን ተቁላላውት በኋላ ከዚህ ከሩዙ ውሀ ላይ ይጨምርበታለሁ ማለት ነው ለጣም ያው ለተመልካቾች አሁን ሽንኩርቱን እያቁላለሁ ነው። ትንሽ ጨውላ አድርግበት ከላው ያው ምን እንደምሰራለው እንግዲህ ተከታተሉኝ፣ አበረታቱኝ፣ አጠነካክሮኝ ሽሪ ምሪ ነው ሽንኩርቱን የተፈተፍኩት። ያው እዚህ ጋር የሰራሁት ሶስ እንደምታውቁ እየበሰለ ነው። ከዚህ ጋር ውሀን ስትጨምርበታለሁ ማለት ነው በጣም ትም እንደምታዩት ዶሮ እየበሰለ ነው። አሁን ዶሮ ለብቻ አውጣለሁ። አውጥቼ ትንሽ ጠበስ ጠበስ ታደርጋሉ። ዶሮይም ከዚሩዜን ይጨምራለሁ ማለት ነው ያድ ደኙ እምታወት ሽንኩርቱ በጣም ቀይ ሆኖልኛል። በጣም መብሰል አለበት እና ቅመም ጨምር ያለው እርዲና ፍላስዋልት በውደርበት የጨመርኩት ያው አተሩ እዚህ ጋር እንደምታዩት አለ። አተር እየጨመር ነው ቀቀየዋለሁ። መጀመሪያ መጀመሪያ ስለበሰለ አሁን ሽንኩርቱ ጋር መላቀብ መቀላቀል ብቻ ነው። እዚህ ጋር ከዝባር አለኝ። ከዝባር ጋር ከትፍ ያለው ከዝባር ጨምርበት። ትንሽ ያው እንደምታውቁት ጨርሻለሁ። በጣም የሚያምረው ከለሩ ያው እንደምታውት ዶሮን ለብቻ ላወጣ ነው። በስሏል፣ በጣም ይሄ አውጥቼ አስቀምጫለሁ ለብቻ ማለት ነው። አሁን ይሄን ካሮቱንና ቃሪያውን ነው የማወጣው ያው እንደምታዩት ሮዚ ያው እየበሰለ ነው። ውሃም ብዙም አላበዛሁበትም እና ይሄን ይመስላል። እየበሰለ ነው። ብዙም አልነካካውም፣ ተነካካው ይሰባበራል። ያው እዚጋም ትንሽ ዘይት እያመኩኑ ዶሮ ያለ ጠብስ ማለት ትንሽ ብቻ ነው ጠብሰው ብዙም አልጠብሰውም። ያው ዶችዬ ሮዚ እንደምታዩት ይሄን ይመስላል በጣም ያምራል? እንደምትወዱት እርግጠኛ ነኝ። ዶሮዬንም ጠብሻለሁ፣ ዶሮዬን ከላይ ይጨምራለሁ ማለት ነው። ያው ውድ ተመልካቾች እንደምታውቁ ጨርሻለሁ። እንደምትወዱት እርግጠኛ ነኝ። ላይክ ኮሜንት አድርጉኝ ሰብስክራይብ እና ጨርሻለሁ። ያው እዚህ ጋር ሦስቱን ሰርቻለሁኝ። በዚህ ነው የሚበላው በኋላ እዚህ ጋር እንደምታዩት ሀሹ ወይን ጨርሻለሁኝ። ያው እንግዲህ ሩዜንም እንደምታዩት ጨራርሻለሁኝ። ስለተከታተላችሁኝ በጣም የማመሰግነው ሰብስክራይብ ኮሜንት፣ ላይክ እንዳትረሱ። በሌላ ጊዜ በሌላ ቪዲዮ እስከምመጣ ድረስ አብራችሁኝ ሰላም ቆዩልኝ፣ ሰላም ሰንብቱልኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ቻው።